ይብላኝ ቆመው ለቀሩት እኔት ስቁጭ ብያለሁኝ፣ ብላለች ቅመማ። አቤት አቤት የመልስ ምት ይልሃል፣ ወይ ጌታ ሆይ። ያው ይህንን አይታችሁም የማይገባችሁ ትኖራላችሁ ብዬ አስባለሁኝ። ያው ለስደተኞች ነው ይሄንን መልስ ማለት ነው። የእውነት አብዛኛው ያው ተከፋፍላችሁ አደለም ተከፋፍላችሁ የሀይሚ ፕሮፋይል አርጋችሁ ብሩኬን እየረገጣችሁ የነበራችሁ አሁን ምን ትላላችሁ? አሁን የእውነት እነሱ ዞሮ ዞሮ አንድ ናቸው። ይታረቃል እኮ መታረቃቸው አይቀርም የጊዜው ርዝመት ቢሆንም ማለት ነው። ግን ወረኛ በመሀል ነው የሚቀረው። ብቻ ሰው ዋሽቶ ራሱ ያስታርቃል አደል እንዴ? እናንተ እያስታረቃችሁ ሳይሆን የያለያያቸዋቸው ነው ማለት ነው። ከቻላችሁ ምከሩን ብላለች፣ እሷ ራሱ ማለት ነው። እና ያው ሳያብልም ሳያድርም የመልስ ምት ሰጥቻችሁ ማለት ነው። ባይዘወይ ማለት ነው። እነሱ ጥፋታቸውን መሸፈን ነው የፈለጉት። ምክንያቱም ብዙ ስለሄዱበት ምን ብለን ፕራንክ ነው ድራማ ነው እንበላቸው ብለው ሼም ይዟቸዋል። አንድም አንድም መናገር አልፈለጉም። ሰው ሀይሚ ሽንፈቴን ማሳየት አልፈልግም ብላለች፣ ከዚህ በፊት ማለት ነው። አሁን ብዙ ሄደዋል፣ ብዙ ርዝመትን የሄዱት እንዴት እንናገር ብለው የምሬ ነው የምላችሁ፣ ሼም ይዟቸዋል። ሶ ጥፋተኛ አሁንም እነብርኬ ናቸው። የምሬ ነው ምላችሁ ዛሬ ማለት ነው። ጌታ ነው ምላችሁ ቅመማ፣ ዛሬ እኔ እንደ ዛሬ አስከፍተኛ አታውቅም። በእውነት እንዲህ የሰው ሚስት ቀምትሃል አላለችው ይባላል። ቅመማ ይባላል ምንም ማህል አይኖ ፍቅር ነው። እንደዚህ እያደረገሽ ያለው ስለምትወጁ ስለምታፈቅሪው ነው። ግን ደግሞ እንደዚህ ቃላት እኮ አይባልም አይባልም። በጣም ማለት ነው የእውነት አይባልም። አርዬ ያው ህይወት ይቀጥላል እያልሽ ነበረ። ይህንን ጸባያችሁ እስካላስተካከላችሁ ድረስ ከቡርኬን ከአንቺ ተለይቶ አንቺም ከቡርኬ ተለይተሽ ሌላ ህይወት ብትጀምሩ እራሱ ይህንን ጸባያችሁ ካላስተካከላችሁ፣ ያም ነው ያም መጣላታቸው አይቀርም። ጸባይ ነው ባህሪ አይደለም። ጸባይ ባህሪ አብሮ የሚወለድ ነው። ጸባያችሁ ካላስተካከላችሁ የምሬ ነው። ምላችሁ ያሞኔ ይሄ አንድ ነው ማለት ነው። ሶ ብሪኬን እኔ እኔኮ ብሪኬ ነኝ ሲልሽ የእውነት እኔ እንጃ ብቻ በጣም ነው አንጀቴ ነበላው። ጌታ እሷ ኮ አሁን አብዛኞቻችሁ ምትሉ ለምንድነ ነው አፈቅርሻለሁ ማትላትን እያላችሁ ነው እንዴ? እሷ እንደሚያፈቅራት ሳታቀርታ ነው። ብዙ ጊዜ ፈትነዋለች፣ ብዙ ጊዜ ማለት ነው። እና የእሷ ፍላጎትን ያስቀድማል። ችግሩ ይሄ ነው። አሁን እኮ ፍላጎቷ እያስቀደም አይደለም፣ እንደ በፊት አይደለም። አሁን ሙሉን ከሰማችሁት ፍላጎቷ እያስቀደም አይደለም፣ ግን ደግሞ አሁን ንግግሮቿ ራሱ እንዲያስቀድም እያስገደደው ነው ማለት ነው፣ ብርኬ ማለት ነው። በቃ አሁን ይሄ ኬዙ ወደ ነራ አዞርኩት አለ። በጣም ትን ስትጫ ነው ማለት ነው። ሶ ይህንን ደግሞ እናንተ ንግግር ንግግራችሁን የእውነት ከዱላ ከንግግር ዱላ ነው መመርጠው ኔ ማለት ነው። አብዛኛው እንደዚህ ይመርጣል ብዬ አስባለሁኝ። ከመጥፎ ንግግር ምክንያቱም ልብ የሚያቆስል ንግግር ተናግራችሁ ከሚያልፍ ዱላ መታችሁት ቢያልፍ ይሻላል። ጌታን እና ዳኒ ያም ሆነ ይሄ ቢሊያ የእውነት ኒንጃ ደስታውን አይችልም፣ ያም ሆነ ይሄ ማለት ነው። ይለያዩ ደስ ይለዋል፣ ማለት ነው ሀይሚና ብሩኬ ማለት ነው። ግን አይለያዩም አንተ በመሀል ትቀራለህ እንጂ ማለት ነው። ሌላ ደግሞ ይሄ ናት አንተ ብዬው ማለት ነው። ጀለስ እንደሌለው አስመታው ምናምን እያሉ ነበረ። እንዲያውም የተመታው ብሩኬ ነው ቢኮዝ ፍጹሜ እጁን ይዞት ማለት ነው። በነገራችን ላይ አስመት አገላጋይ እንደሚያስመታ ታውቃላችሁ አደለም? እና ያስመታውስ ነው እንጂ እሱን ዳኒ በጭራሽ አልተመታም ማለት ነው። በዚህ አጋጣሚ ቃልን ሳላደንቃት አላልፍም። ማርያምን ነው ሙላችሁ። ትክክለኛው መንገድ እየሄደች ያለው ስቲል ነው ቃል እየ ብቻ ነች።